እግዚአብሔር ብዙዎቻችን ይችላል ብለን ከምናስበውና ከምናምነው በላይ ሊያደርግልን ይፈልጋል። እግዚአብሔር አንደበቴን ከፈታበትና አገልግሎቴን ካስጀመረኝ ከዚያሽ ድንቅ ቀን ጀምሮ የተማርኳቸውን ትምህርቶች ላካፍለው ወዳለሁ። እነዚያ አስደናቂ ልምምዶች ላንተም የተዘጋጁ በመሆናቸው እግዚአብሔር በዚህ ዘመን ሊሰራ ላሰበው የመንፈስ ቅዱስ አሰራር ሁሉ ብቁ እንዲያደርግ ጸሎቴ ነው። ሕይወቶ በሰማያዊ ረሃብ እንዲሁም በእግዚአብሔር መገኘት እንዲሞላ ይፈልጋሉ። እንግዲህ አውስ ይህንን ቪዲዮ እስከ መጨረሻው ይከታተሉ። ጠንካራ ማስጠንቀቂያ። በኦሸዋ በነበረኝ አስደናቂ ጊዜ እየተገረምኩ ወደ መኖሪያ ቤቴ የተመለስኩበትን ሁኔታ መቼም አልዘነጋውም። ቤቴ ገብቼ አልጋዬ ላይ በጀርባ የተንጋልዬ ከተኛው ከአንድ ሰዓት በኋላ እንኳን ደንዝዤ ና የነበረው አጠቃላይ ሁኔታ እንቆቅልሽ ሆኖብኝ ነበር። እውነተኛውን የእግዚአብሔር ክብር በጥቂቱም ቢሆን አይቻለሁ። ለካትሪን ኩልማን የዘውትር ጽኖ ሐሳብ መልስ የሚሆን ጭላንጭል መገለጥም በሕይወቴ ታይቷል። የካትሪን የዘወትር ሐሳብ የእግዚአብሔርን ቅባት ኃይል ካገኘኸው የመንግሥተ ሰማያት ሀብት አገኘህ ማለት ነው የሚል ነበር። በመሰረቱ የሐሳቧ ቁንጽል እንጂ ሙሉውን ስዕል ሊሰጠኝ ስላልቻለ ይህንኑ ጥበብ የበለጠ ለመረዳት ፈለግኩ። ነገር ግን ለዚህ ልምምድ በጣም አዲስና እንግዳ ነበርኩ። ጌታ ሆይ ዛሬ ምሽት ምንድን ነበር ያደረከው ስል ጠየኩ። ባልጠበቅኩት ሁኔታ ታማኝ ሁን በማለት በፍጥነት መለሰልኝ። በቀጣዩ ቀን በጠዋት ልክ ከእንቅልፌ እንደነቃው ሁል ጊዜ የስብከት አገልግሎቶችን በሬዲዮ የመከታተል ልምድ ስለነበረኝ ዛሬም እንደተለመደው ወደ ቤተ ክርስቲያን ለመሄድ እየተሰናዳው ሬዲዮ ከፈትኩ። በሬዲዮ መጀመሪያ የሰማሁት ንግግር በጣም አስገራሚና ተናጋሪው ከዚህ በፊት ድምፁን ሰምቼው የማላውቀው ሰው ነበር። ንግግሩ ያለህን ኃይል የምትጠቀምበትን መንገድ በጥንቃቄ አስተው የሚል ሲሆን አባባሉ የሬዲዮ ፕሮግራሙ የመዝጊያ ሐሳብ ነበር። ሬዲዮ ከፈትኩ። ያለህን ኃይል የምትጠቀምበትን መንገድ በጥንቃቄ አስተው የሚል ድምፅ ሰማሁ። ከዚያ ድምጹ ጠፋ። የሬዲዮ መስመሩ እንደገና ለማግኘት ብዙ ብለፋም ላገኘው አልቻልኩም። ነገሩን ቆም ብዬ ሳስበው ትናንት ማታ ታማኝ ሁን ያለኝንና ጠዋት በሬዲዮ የሰማሁትን ጠንከር ያለ ማስጠንቀቂያዊ ትእዛዝ ሳመሳጥረው ሐሳቡ መልክ ያዘልኝ። አጠቃላይ የተረዳሁት የመልእክቱ ይዘት ለሰጠው ኃይልና ላጠቃቀሙ ተጠንቀቅ፣ እንዳትጫወትበት፣ ባልተገባ ሁኔታ እንዳትጠቀምበት የሚል ነበር። ይሄ የመንፈስ ቅዱስን ቅባት ለሚፈልጉና ለሚቀበሉ ሁሉ የተሰጠ ማስጠንቀቂያ ነው። የቅባቱን አጠቃቀም በተመለከተ ለእግዚአብሔር ታማኝነትህን ማረጋገጥ አለበት። እግዚአብሔር የመገኘቱንና የቅባቱን ኃይል እንለማመደው ዘንድ ይናፍቃል። ራሳችንን ባዶ አድርገን በፊቱ ስንሆን መገኘቱን መለማመድ እንችላለን። ኃይሉንና ቅባቱን መለማመድ የምንችልበት መንገድ ይሄው ነው። ሌላው እጅግ አስፈላጊው ነገር ታማኝ የመሆን ጉዳይ ነው። እግዚአብሔር አትረፍርፎ ለሚሰጠን አቅርቦቶች ፍጹም ታማኝነት ሊኖረን ይገባል። በህይወት ያሳለፍኩትን ሁሉ ወደ ኋላ መለስ ብዬ ሳስተውለውና የእግዚአብሔር ጸጋ፣ ምህረት ባያገኘኝ ኖሮ ምን አይነት ህይወት ሊኖረኝ ይችል እንደነበር ሳስበው እደነቃለሁ። ፍጹም ሌላ አይነት ሰው ነበር ልሆን የምችለው። አስቡት እስኪ፣ የተወለድኩት ለስነ ስርዓት ለባህልና ለወግ ከፍተኛ ቦታ በሚሰጥ በመካከለኛው ምስራቅ በሚገኝ ወግ አጥባቂ ቤተሰብ ሲሆን በዚህ ማኅበረሰብ ውስጥ ከእግዚአብሔር ጋር በግል ኅብረት ማድረግ በፍጹም የማይታሰብ ነው። ወላጆቼ በእስራኤል የኖሩ ግሪካውያን ሲሆኑ የተማርኩት በሮማ ካቶሊክ ትምህርት ቤት በካቶሊካውያን መነኩሴዎች ነው። በጣም ህፃን በነበርኩበት ወቅት በተከሰተብኝ ጽኑ ያንደበት ተብታባነት ችግር ምክንያት ከሰዎች ጋር በንግግር መግባባት በጭራሽ የማይታሰብና የማይቻል ነበር። ከእስራኤል ማህበረሰብ ውስጥ የተለየሁት በ15 ዓመቴ ቤተሰቦቼ ወደ ቶሮንቶ ካናዳ በተጓዙበት ወቅት ነበር። ከዚህ በፊት በካቶሊክ ትምህርት ቤቱ ከተማርኳቸው አረብኛ፣ እብራይስጥ እና ፈረንሳይኛ ቋንቋዎች ሌላ አራተኛ ቋንቋ የሆነውን እንግሊዝኛን መማር ግድ ሆነብኝ። ከነዚያ ዝግና ወህኒ ከመሰሉ የካቶሊክ ትምህርት ቤቶች ወደ ቶሮንቶ ነፃና ክፍት የህዝብ ትምህርት ቤቶች ተዘዋወርኩ። ብቸኛ፣ ዝምተኛ አይናፋርና በምንም ነገር ላይ እርግጠኝነት የሌለኝ ሰው ነበርኩ። መመሪያዎችና ባህሎች። ምንም እንኳን ቀደም ባሉት ጊዜያት ከእግዚአብሔር ጋር እንደ ህልም እንደ ራእይ በመሳሰሉት መንገዶች ግንኙነት አድርጌ የነበረ ቢሆንም በትክክል የዳንኩት ግን በ19 ዓመት ዕድሜ በትምህርት ቤት ጓደኞቼ አማካኝነት ነበር። ከመዳኔ በፊት ሳደርግ የነበረው በእኔ ላይ ስልጣን የነበራቸውን ሰዎች መመሪያዎችና ትእዛዛት ለመተግበር መጣር ብቻ ነበር። በካቶሊክ ትምህርት ቤት ውስጥ የነበሩትን ባህሎች በሚገባ የተማርኩ በመሆኑ በስርዓት ውስጥ የነበሩትን እንደ እግዚአብሔር ተወካዮች ስመለከታቸው የቆየሁትን ሰዎች ለመታዘዝ በፍጹም ልቤ ዝግጁ ነበርኩ። ጥሩ ተማሪ ስለነበርኩ የታዘዝኩትን ሁሉ ለመፈጸም እሞክር ነበር። ለምሳሌ በካቶሊክ ቤተ ክርስቲያን አጠገብ ሳል በእጆቼ ግንባሬን እና ግራና ቀኝ ትከሻዎቼን በመንካት የመስቀል ምልክት ማሳየት፣ መደበኛ የጸሎት ስርዓት መፈጸም እና የመሳሰሉት ይገኙበታል። በእርግጠኝነት ራሴን እንደ ክርስቲያን ስቆጥር የነበረ ቢሆንም ውስጤ ግን ሁል ጊዜ ጎዶሎነት ይሰማኝ ነበር። ከዳንኩ በኋላ ምንም ጊዜ ሳላጠፋ ነበር ሦስት ሺህ ወጣቶች በሚገኙበትና በቶሮንቶ ከተማ በሚገኝ ቤተክርስቲያን መካፈል የጀመርኩት። በቆይታዬም ሁኔታ ሁሉ አዲስና እኔ ከማውቀው የቤተ ክርስቲያን ሁኔታ በፍጹም የተለየ በመሆኑ ተደንቄ ነበር። በዚያ በተነቃቃ ጉባኤ ውስጥ የነበረኝ ነፃነት ድንገታዊነት እንዲሁም በየፕሮግራሙ አዲስ ነገር የመከሰቱ ጉዳይ ለኔ እንግዳ ነገር ነበር። እኔ የማውቀው በጣም ቁጥብ የሆነ የተጠና ቅደም ተከተሉ ሁሉ የታወቀና ድግግሞች የበዛበት የቤተ ክርስቲያን ስርዓት ነበር። አሁን ያገኘዋቸው እነዚህ ሰዎች ግን የተለዩ ነበሩ። እርስ በእርስ ለሰላምታ የሚተቃቀፉ እና ፊታቸው በደስታ የሚያንጸባርቅ አይነት ነበሩ። በመሰረቱ በዚያ ወቅት ስለ ተነቃቃ የመንፈስ ቅዱስ እንቅስቃሴ ምንም የማውቀው ጉዳይ አልነበረም። አንድ ወቅት አውቀ የነበረው ጉዳይ ከዚህ በፊት አይቼው በማላውቀው እንግዳ ሁኔታ ውስጥ እንደነበርኩ ብቻ ነበር። በከፊል ስለ መንፈሳዊነት በነበረኝ የተሳሳተ አመለካከት ምክንያት ግራ ተጋብቼ የነበረ ቢሆንም፣ መንፈስ ቅዱስን ከተሞላው በኋላ ግን በሙሉ ልቤ መሳተፍ ጀመርኩ። በቆይታዬ በተለየ ሁኔታ አንድ በቤተ ክርስቲያን ውስጥ ከነበሩት መሪዎች ሁሉ በላይ የበሰለ መንፈሳዊነት አለው ብዬ ያሰብኩት ሰው ላይ ትኩረት አደረኩ። ይህ ሰው አብዛኛውን ጊዜ እጆቹን ወደ ላይ ከፍ አድርጎ ለረጅም ጊዜ ይቆያል። በጸሎት ሰዓት አካላዊ እንቅስቃሴው አነስተኛ ቢሆንም አይኖቹን ግን ወደ ሰማይ ተክሎ ከንፈሮቹን ያንቀሳቅሳል። በዚያ በማይታወቅ ቋንቋ ሲናገር የሚያሰማው ተደጋጋሚ ቃላት ነበሩ። ሁል ጊዜ ጸሎቱን ሳዳምጥ የሚናገረው እነዚያኑ የሚደጋገሙ ቃላት ነበር። እየተንቀጠቀጠም ቢሆን ያንኑ ይደጋግማል። ለእግዚአብሔር ነገሮች በጣም ጎጉና ምን እየተከናወነ እንደሆነ ለማሰብ ወስኜ አንድ ቀን ወደዚህ ሰው ቀርቤ ላናገረው እችል እንደሆነ ጠየኩት። በወዳጅነት መንፈስ መስማማቱን ገለጸልኝ። የበለጠ እግዚአብሔርን ለማወቅ ራበ ውስጤ ያለ፣ እንዴት ነው ይህን ምኞቴን ማግኘት የምችለው ብዬ ጠየኩት። ትኩር ብሎ እየተመለከተኝ በመንፈስ ቅዱስ ተጠምቀሃል? አለኝ። አሁን ብዬ ተጨማሪ ምክር በፈለገ ጉጉት ውስጥ ሆኜ መለስኩለት። በልሳን ትናገራለህ? ጠየቀ። አሁን ብዬ መለስኩ። አሁንም በትኩረት እየተመለከተኝ ታዲያ ከዚህ ሌላ ምንድነው የምትፈልገው? አለኝ። በድንጋጤ ደርቄና ተሸማቅቄ በጸጥታ ወደ መጣሁበት ተመለስኩ። እውነት ግን ተጨማሪ የምፈልገው ምንድን ነው ብዬ አሰብኩ። ያለው ይሄ ብቻ ከሆነ ብዙም ትርጉም የለውም፣ በማለት የተሰማኝን ድምዳሜ ሰጠው። በውስጤ ግን የበለጠ እንዳለ እየተሰማኝ ስለመጣ እግዚአብሔርን የበለጠ ለማወቅ ጓጓ። መጽሐፍ ቅዱስ በግልጽ ከዚህ የበለጠ ነገር እንዳለ ይናገራል። ነገር ግን ምን ማድረግ እንዳለብኝ አላወቅኩም። የእግዚአብሔር ነገሮች ምን እንደሆኑና እንዴት እንደማገኛቸው አላውቅም። የሚረዳኝ ሰው ላገኝ አልቻልኩም። በ1973 ዓ ም የነበርኩበትንና ቤተ ክርስቲያኔን ቀይሬ ወደ ሌላ ቤተ ክርስቲያን ሄድኩ። በአዲሱ ቤተ ክርስቲያን ውስጥ አንድ ጂሚ ፓይንተር የተባለ ድንቅ አገልጋይ ተዋወቅኩ። ይሄው ወዳጄ አንድ ቀን ከካትሪን ኩልማን አገልግሎት ጋር አስተዋወቀኝ። በቀደሙት ምዕራፎች ውስጥ የጠቀስኳቸውን ልምምዶች ሁሉ በሕይወቴ እንዲከሰቱ ምክንያት የሆነኝ ይሄው የካትሪን ኩልማን አገልግሎት ነበር። በእሷ አገልግሎት ምክንያት ባይሆን ኖሮ እነዚያን ድንቅ የእግዚአብሔርን መገኘትና የመንፈስ ቅዱስን ቅባት ልምምዶችን በዚያ ልክ ባላወቅኳቸው ነበር። እግዚአብሔር ብዙዎቻችን ይችላል ብለን ከምናስበውና ከምናምነው በላይ ሊያደርግልን ይፈልጋል። እግዚአብሔር አንደበቴን ከፈታበትና አገልግሎቴን ካስጀመረኝ ከዚያች ድንቅ ቀን ጀምሮ የተማርኳቸውን ትምህርቶች ላካፍለው እወዳለሁ። እነዚያ አስደናቂ ልምምዶች ላንተም የተዘጋጁ በመሆናቸው እግዚአብሔር በዚህ ዘመን ሊሰራ ላሰበው የመንፈስ ቅዱስ አሰራር ሁሉ ብቁ እንዲያደርግ ጸሎቴ ነው።